መሐመድ ሂጃብ መጥፎ ዓመት ያሳልፈ መስሏችሁ ከሆነ አሊ ዳዋን ማየት አለባችሁ። ሂጃብ ስለ ሚስጥራዊ የሆቴል ሚስቶቹ መዋሸቱ፣ ሼኩ ማፈኑ፣ በፎቶሾፕ ስክሪንሹት ኤአይ የፈጠረው የውሸት ኑዛዜና ሌሎችም ተጋልጠዋል። ግን ምን እንደሆነ እስኪ ገምቱ። ይህ ሁሉ በዳዋ ማህበረሰብ ውስጥ ሙሉ በሙሉ ይቅር ሊባል የሚችል ነው። ክርስቲያኖችን እስካጠቃችሁ፣ አይሁዶችን እስካጠቃችሁ፣ መጽሐፍ ቅዱስን እስካጠቃችሁ ድረስ የፈለጋችሁትን ማድረግ ትችላላችሁ። መቼም ቢሆን ማንም ተጠያቂ አያደርጋችሁም። አሊ ዳዋ በአንጻሩ አሁን ብዙ ችግር ውስጥ ገብቷል። ምክንያቱም ኡማው በሚወዷቸው ርዕሰ ጉዳዮች ማለትም በስላሴና በክርስቶስ አምላክነት ላይ ሙሉ በሙሉ ብታሳፍራቸውና ራስህ ያመጣኸውን ሀሳብ ራስህ የምታፈርሰው ከሆነ አድናቂዎች እንዲሁ ይቅር ባይ አይሆኑም። ብዙውን ጊዜ ሰዎች በአንዳንድ ክስተቶች ምክንያት የአንድን ሰው ስራ እንዳበቃ የሚገልጹ ድረገጾችን እንደሚጋሩ ተረድቻለሁ። እናም እነዚህ አባባሎች አብዛኛውን ጊዜ ስህተት ናቸው። ይሁን እንጂ አንድ ግለሰብ ከውርደቱ ሊያገግም የማይችልበት ልዩ ሁኔታ አለ። ታዲያ አሊ ዳዋ ምን አጋጠመው? ለእርሱ ምስጋና ይግባውና በለንደን

ይህ መመሪያ ያለው የጸሎት ምንጣፍ ነው። ስለ በጎ አድራጎታችን ግል እንገራችሁ። እኛ የጸሎት ምንጣፎችን የሚያቀርብ የበጎ አድራጎት ድርጅት ነን። ስለዚህ አሁን ወንድሞችና እህቶች፣ ይህን ያደረግኩበት ምክንያት ትንሽ የገንዘብ ማሰባሰብ ሥራ እየሠራሁ ስለሆነ ነው። እንዲለግሱ ለአሜሪካውያን ጥሪ ማድረግ ትችላለህ። ሰዎች እንዲለግሱ እፈልጋለሁ። እሺ፣ ሰዎች 162 ፓውንድ ደርሷል። አንድ መቶ ፓውንድ መለገሳችሁን አትርሱ። እንደ ኢየሱስ የማይጸልዩ ከሆነ አትለግሱ። በመጨረሻም ኢየሱስ አምላክ ነው ወይ በሚለው ላይ ተከራከሩ። አሁን ከሙስሊም ጓደኞቻችን የምናገኛቸው በጣም ከተለመዱ ተቃውሞች አንዱ ኢየሱስ አምላክ ከሆነ እንዴት ይሞታል? ኢየሱስ አምላክ ከሆነ እንዴት ሊወለድ ይችላል? ኢየሱስ አምላክ ከሆነ እንዴት ምግብ ሊበላ ይችላል? አስተውሉ፣ እነዚህ የተለያዩ ተቃውሞች ይመስላሉ ግን ሁሉም ተመሳሳይ ተቃውሞዎች ናቸው። እግዚአብሔር ሊወልድ የሚችል ወይም ምግብ የሚያስፈልገው ወይም የሚሞት አይነት ፍጡር አይደለም። ታዲያ ኢየሱስ አምላክ የሌለውን አይነት ባህሪ ካለው እንዴት አምላክ ሊሆን ይችላል? ይህ ትስጉትን ወይም ሰው መሆን መቻልን መቃወም ነው። እግዚአብሔር የሰውን ተፈጥሮ ወይም መልክ ይዞ ወደ ዓለም በመምጣት የናዝሬቱ ኢየሱስ ሆነ። አሊ ዳዋ ያንኑ ተቃውሞ ያነሳል፣ ነገር ግን ያልተረዳውን የፍልስፍና ቃላት በመጠቀም የበለጠ ፍልስፍና እንዲመስል ለማድረግ ይሞክራል። መኖር ወይም ህልውና ሶስት አይነት ነው በማለት ይጀምራል መጀመሪያ ልናገር የሚፈልገው ይህ ነው ሶስት አይነት መኖሮች አሉ ሶስት አይነት መኖር የማይቻል መኖር አለ የማይቻል መኖር የማይቻል መኖር የማይቻል መኖር የምኖር አይነት ነው። ጋር ሎጂክ አሊዳዋ ከመረጠው ክርክር ጋር የተያያዘውን አከራካሪ ጉዳይ ወዲያውኑ ለይቶ ሲያሳውቅ ተመልከቱ። ለማይቻል ህልውና ወይም መኖር ምሳሌ ስጠኝእሺ ስለዚህ ሶስት አይነት ህልውናዎች ወይም መኖሮች አሉ። የማይቻል መኖር ማለት ልክ ሶስት ማዕዘናዊ አራት ማዕዘን መኖር ማለት ነው። ታዲያ ይህ አለ? ስለዚህ የለም። የማይቻል መኖር ነው፣ ስለዚህ የለም። አይኖርም። ሶስት ማዕዘናዊ አራት ማዕዘን ሊኖር አይችልም። ታዲያ ስለዚህ አሁን ያሉት ሁለት አይነት ህላዊዎች ወይም መኖሮች ብቻ ናቸው? አይ ወደዛ እየመጣን ነው። በትንሹ በትንሹ እየሄድንበት ነው። አሁን ከእነሱ አንዱን አስወግደናል።

ስለዚህ የማይቻለው ህልውና እንደ ሶስት ማዕዘናዊ አራት ማዕዘን ቅርጽ ያለው ነገር ነው። ሶስት ማዕዘናዊ አራት ማዕዘን ሊኖር አይችልም ምክንያቱም ተቃርኖ ወይም ግጭት ይሆናል። ነገር ግን ይህ የህልውና ወይም የመኖር አይነት አይደለም፣ የህልውና አለመኖር አይነት ነው። ሶስት አይነት ህልውና አለ፣ ከእነሱ አንዱ የማይቻል ህልውና ነው። ማለት ሶስት አይነት ሙስሊሞች አሉ፣ እነሱም ጥሩ ሙስሊሞች፣ መጥፎ ሙስሊሞች እና ሙስሊም ያልሆኑ ሰዎች ናቸው እንደማለት ነው። ሙስሊም ያልሆኑት ሰዎች ልክ አለመኖር ከመኖር አይነቶች ውስጥ እንዳልሆነው ሁሉ ከሙስሊም አይነቶች መካከል አንዱ አይደ አሊ ዳዋ አሊ ዳዋ በመቀጠል ኢየሱስን ፍጹም አምላክና ፍጹም ሰው የሚያደርገውን የክርስቲያኖችን አመለካከት ልክ እንደ ሦስት ማዕዘናዊ አራት ማዕዘን አይነት ነው በማለት ይከራከራል። ግጭት ነው። ለምን? ምክንያቱም የኢየሱስ መለኮታዊ ባህሪ ጥገኛ አይደለም፣ ለህልውናው በምንም አይነት ነገር ለጥገኛ አይደለም። ነገር ግን ሰዋዊ ባህሪው ጥገኛ ነው፣ ለህልውናው ጥገኛ የሆነበት ነገር አለው ነው። እንደ አሊ ዳዋ እምነት አንድ ነገር ጥገኛም ራሱን የቻለም ሊሆን አይችልም፣ ምክንያቱም ይህ ተቃርኖ ነው። ግን ጋር ሎጂክ በእርግጠኝነት ለምን ተቃርኖ እንዳልሆነ ያሳያል። ምክንያቱም ኢየሱስ መለኮታዊ ባህሪ አለው፣ ጥገኛ ያልሆነ ባህሪ አለው። እሺ፣ በተመሳሳይ ጊዜ ጥገኛ እና ጥገኛ ያልሆነ ወይም ራሱን የቻለ መሆን አትችላል። አዎ፣ መልካም፣ በተመሳሳይ ሰዓት በተመሳሳይ ሁኔታ ውስጥ ጥገኛ እና ጥገኛ አለመሆን እንደማይቻል እስማማለሁ። እኔም እንደዛ እያልኩ አይደለም። ኢየሱስ በመለኮታዊ ማንነቱ ራሱን የቻለ ወይም ጥገኛ ያልሆነ በሰብአዊነቱ ደግሞ ጥገኛ የሆነ ነው። is that a statement can't be both true and false at the same time in the same sense. የተቃርኖ ህግ አንድ መግለጫ በተመሳሳይ ጊዜና ሁኔታ እውነትና ሐሰት ሊሆን እንደማይችል ይገልጻል። ዴቪድ ውድ በታላቋ ብሪታንያ ውስጥ ነው ያለው የሚለው መግለጫ የሆነ ሰዓት ላይ እውነት ነው፣ በሌላ ጊዜ ደግሞ ውሸት ነው። ይህ ተቃርኖ አይደለም። እንዲህ ብል ፀሐይ በምስራቅ ትወጣለች፣ ይህ በአንድ መንገድ እውነት ነው። ከኛ እይታ አንጻር እውነት ነው፣ ግን በሌላ በኩል ውሸት ነው። ምክንያቱም ፀሐይ አትወጣም የምትሽከረከረው ስለዚህ ፀሐይ በምስራቅ ትወጣለች የሚለው አባባል በአንድ በኩል እውነት ነው፣ በሌላ በኩል ግን ውሸት ነው። ተቃርኖ አይደለም። ልክ እንደዚሁ ፀሐይ ጭቃማ ገንዳ ውስጥ ትጠልቃለች ካልኩ በአንድ በኩል እውነት ነው፣ በቁርአን ሱራ 18:86 መሰረት እውነት ነው፣ ግን በሌላ መልኩ ውሸት ነው። ምክንያቱም በዚህ ፕላኔት እውነታ ላይ ፀሐይ በጭቃ ገንዳ ውስጥ አትጠልቅም። ስለዚህ ፀሐይ በጭቃ ገንዳ ውስጥ ትጠልቃለች የሚለው አባባል በቁርአን መሰረት እውነት ነው፣ ነገር ግን በእውነታው መሰረት ውሸት ነው። ተቃርኖ አይደለም። አሊ ዳዋ ተቃርኖ ምን እንደሆነ ስላልተረዳ ኢየሱስ በክርስትና ነገረ መለኮት ልክ እንደ ሶስት ማዕዘናዊ አራት ማዕዘን ነው በማለት አጥብቆ ቀጥ ስለዚህ ጋር ሎጂክ ተጨማሪ ነገር ይጠቁመዋል። ሶስት ማዕዘናዊ አራት ማዕዘን ከዚህ ጋር አይመሳሰልም። ገባ? አሁን እስኪ ይህን ልጠይቅ፣ ሶስት ማዕዘን እና አራት ማዕዘን ጎን ለጎን ሊቀመጡ ይችላሉ? አዎ። ይህ ተቃርኑ ነው? አይደለም። ስለዚህ እኔ መለኮታዊ ባህሪውና ሰብአዊው ባህሪው እርስ በእርስ ተሳስሯልና ተደባልቋል እያልኩ አይደለም። አብረው ናቸው ወይም አጠገብ ለአጠገብ ናቸው እያልኩ ነው። በኢየሱስ ማንነት አንድ ሆነዋል። Christians aren't saying that Jesus human nature is both dependent and independent. ስለዚህ ክርስቲያኖች የኢየሱስ ሰብዓዊ ባህሪ ጥገኛም ጥገኛ ያልሆነም ነው እያሉ አይደለም። የኢየሱስ መለኮታዊ ባህሪ ጥገኛም ጥገኛ ያልሆነም ነው አላለም። እያልን ያለነው የኢየሱስ ሰብዓዊ ባህሪ ጥገኛ ነው፣ መለኮታዊ ባህሪው ደግሞ ጥገኛ አይደለም። እነዚህ ሁለቱ ደግሞ በኢየሱስ አካል አንድ ሆነዋል ነው። አላምንም ማለት ትችላላችሁ፣ ነገር ግን ወደዳችሁም ጠላችሁም ተቃርኖ ወይም ግጭት አይደለም። So I'm not saying that Jesus is in ስለዚህ ኢየሱስ በተመሳሳይ መንገድና መልኩ ጥገኛም ነው ጥገኛ አይደለምም እያልኩ አይደለም። ያ ተቃርኖ ይሆናል። እኔ እያልኩ ያለሁት ጥገኛ የሆነ ባህሪ አለው፣ ጥገኛ ያልሆነ ባህሪም አለው ነው። በአንድ አካል ውስጥ ሁለት የተለያዩ ባህሪያት አንድ ሆነዋል። ያም ሃይፖሴቲክ ዩኒየን ይባላል። ይህ የክርስትና ስነ መለኮት ነው። ጋር ሎጂክ ምንም አይነት ተቃርኖ ወይም ግጭት እንደሌለ ህፃን ልጅ እንኳን ሊረዳ በሚችልበት በብዙ መንገዶች አሳይቷል። ግን እየተነጋገረ ያለው ከልጅ ጋር አይደለም ከአሊዳዋ ጋር ነው። አሁንም እንኳን ስለ ተቃርኖ ወይም ግጭት መረዳት ካልቻለው ጋር እና አሊዳዋ ግጭት አለ ብሎ መናገሩን ቀጥሏል። ማን ኦክሲሞሮን ስጋ ጥገኛ ነው፣ አካላዊ ባህሪ ግን ጥገኛ አይደለም። ወዳጅ ያንን ኦክሲሞሮን ብለን እንጠራዋለን፣ ተቃርኖ እንለዋለን፣ ጥቁርና ነጭ ብለን እንጠራዋለን። ምክንያቱም ሙሉ ለሙሉ ተቃራኒ የሆኑ ሁለት ነገሮች ናቸው። ያ የክርክራቸው ክፍል አንድ ነበር እና ያ በቃ ይመስል ነበር። ነገር ግን አሊዳዋ የጋሎጂክን ቻናል ሲያይ የተመልካቾቹ ቁጥር እየጨመረ በመምጣቱ ለጸሎት ምንጣፎች ተጨማሪ መዋጮ ማድረግ ነው እንደሚቻል ተገነዘበ። ስለዚህ ለሁለተኛው ዙር ወደ ስፒከርስ ኮርነር አመራ። እናም ስጦታን ይዞ መጣ። ጋድ ሎጂክ ከጥቂት ደቂቃዎች በኋላ የአሊ ዳዋን ሙግት እስከ ወዲያኛው ለማስወገድ የሚጠቀምበትን ስጦታ ይዞ መጣ። አሁን ሰዎች ለመጀመሪያ ጊዜ ለክርስቲያን ጓደኛ ስጦታ ገዝቻለሁ። እንዲያውም እኔ ራሴ በፔፓ አሳማ መጠቅለያ ወረቀት ላይ ጠቅልየዋለሁ። አሊ ዳዋ ለጋድ ሎጂክ ምን አመጣለት እና የአሊ ዳዋንስ ሙግጥ እንዴት ዶግ አመድ አደረገው? ከአንድ ማስታወቂያ በኋላ ተመልሰን እንመጣለን። ይህ አገልግሎት ተጠናክሮ በአዲስ መልኩ ወደ እናንተ ሊቀርብ ጥቂት ሳምንታት ብቻ ይቀሩታል። ይህን በፍጥነት ማድረግ እንድንችል ደግሞ የእናንተ ድጋፍ ያስፈልገናል። ይህንን የምትመለከቱ ክርስቲያኖች ሁላችሁም የምትችሉትን ያህል በዚህ የባንክ ቁጥር ተጠቅማችሁ በመስጠት ከጎናችን እንድትሆኑ አደራ እንላለን። ከመቼውም ጊዜ በላይ እገዛችሁን የምንፈልግበት ጊዜ ላይ ነን። Now, back to Ali Dawa, አሁን ወደ አሊ ዳዋ ተመልሰናል። ምንም እንኳን ሙሉ በሙሉ ያልታጠቀ ወይም ያልተዘጋጀ ቢሆንም ለጦርነት ተዘጋጅቶ ወደ ስፒከርስ ኮርነር መጥቷል። ግን ለጋር ሎጂክ አጠቃላይ የድል ስጦታን ጨምሮ ይዞ መጥቷል። አሁን ከተገነዘብኩበት ጊዜ ጀምሮ ኖ ሎጂክ ቅርጾቹን አያውቅም። ስጦታዎቹ አንዳንድ ቅርጾችና ትንንሽ የቅርጽ መደርደሪያዎች ነበሩት። ስለ ሶስት ማዕዘን እና አራት ማዕዘን ስትወያይ አንዳንድ ጊዜ ምክንያታዊ ላይመስል ይችላል። ይህ ምን አይነት ቅርጽ ነው ያለው? አሊ ዳዋ ቅርጾቹን ተጠቅሞ ተመሳሳይ የሞኝ ክርክር ያቀርባል። ይህ የሰው ባህሪ ነው። አካል አንድ። ይህ የሰው ባህሪና መለኮታዊ ባህሪ ነው። አንድ ላይ ስታመጣቸው አይቻልም፣ ተቃርኖ ነው። ሶስት ማዕዘናዊ አራት ማዕዘን ሊኖር አይችልም። አንድ ላይ ስታደርጋቸው ምን ያህል ቅርጾች አሉ ማለት ነው? ሁለት ይሁን እንጂ ጋድ ሎጂክ አንድ ላይ ሆነው የሚገኙ ሁለት ቅርጾች እርስ በርሳቸው የሚጋጩ እንዳልሆኑ ለማሳየት ቅርጹን በመለየት ይጠቀማል። ስለዚህ ይህ ሲኖራችሁ፣ ይህን ተመልከቱ። ይሄ ክቡራትና ክቡራን ይሄ ሶስት ማዕዘን ነው አይደል? እስኪ ሊያዘው ስለዚህ ይህ ክቡራትና ክቡሯን አራት ማዕዘን ነው። እሺ፣ ሁለቱ ማዕዘኖች ጎን ለጎን ናቸው። አዎ፣ ይህ ተቃርኖ ነው። መልካም፣ እንደዛ ነው አይደለም? ሶስት ማዕዘን ወይ አራት ማዕዘን በተመሳሳይ ሰዓትና በተመሳሳይ መልኩ አንድ ነገር ሶስት ማዕዘንም አራት ማዕዘንም ከሆነ ተቃርኖ ወይም ግጭት ይሆናል። ሶስት ማዕዘንና አራት ማዕዘን በአንድ ላይ ሲቀመጡ ተቃርኖ አይባልም። ልክ ሰዋዊ ባህሪና አምላካዊ ባህሪ አንድ ላይ ሲሆኑ ግጭት እንደማይሆነው አሁንም ደግሜ እላለሁ፣ እውነት እንደሆነ አለማመን ትችላላችሁ፣ ነገር ግን ተቃርኖ ወይም ግጭት አይደለም። ይሁን እንጂ ጋር ሎጂክ የክርስትናን አስተምህሮ በጥልቀት ለማስረዳት ቅርጹን ሲጠቀምበት ለአሊዳዋ ሁኔታው ይበልጥ አስቸጋሪ ይሆንበታል። ስለዚህ ሁለት አካላት አሉ እያልኩ እንዳልሆነ አሊዳዋ እንደሚያውቅ ግልጽ ነው። በትክክል ሁለት ምን አሉ እያለን ነው ባህሪዎች በጣም ጥሩ። ስለዚህ ባህሪያትና አካላት ሁለት የተለያዩ ምድቦች ናቸው፣ እንስማማለን። እሺ ጥሩ። ስለዚህ ሁለት ባህሪ ወይም ኔቸር አለ ካልኩኝ፣ ሁለት አካል አለ እያልኩ አይደለም። አውቃለሁ። በአንድ አካል ውስጥ ሁለት ባህሪያት አሉ ካልኩ ሁለት የተለያዩ ምድቦች ናቸው አይደል? አዎ። መልካም። ስለዚህ አንተ አንደኛው ባህሪ ከሌላው ባህሪ ጋር ተመሳሳይ እንደሆነ ተናግራለህ። ተቃራኒው ተፈጥሮ ከሌላው ተፈጥሮ ጋር አንድ ነው አይደል? አዎ፣ አንድ ናቸው።

ጥሩ ቆይ ቆይ ሁሉንም ጥያቄዎች መልሼ እላለሁ ተራይ ነው አስታውስ አንድ ላይ አደርጋቸዋለሁ አብረው ናቸው አዎ ይህ ተቃርኖ ነው አሊ ዳዋ ስቲል ደዝንት አሊዳዋ አሁንም አልገባውም ስለዚህ ሶስት ማዕዘን የተለየ ተፈጥሮ ስላለው አራት ማዕዘን ውስጥ እንደማይገባ ይከራከራል ሶስት ማዕዘኑን አራት ማዕዘኑ ውስጥ አስገባ። ተመልከቱ፣ ተመልከቱ። እስካሁን አልገጠምም። ታዲያ አሁን ምን? አሁን አንድ ሰከንድ ቆም በሉልኝ ሰዎች። ለምንድ ነው ይህ ሶስት ማዕዘን በአራት ማዕዘን ውስጥ የማይገባው? ምክንያቱም አራት ማዕዘን አይደለም። በተፈጥሮ ምክንያት ነው። በትክክል። እናም ጋር ሎጂክ በአሊ ዳዋ ስራ ላይ የመጨረሻውን መቅሰፍት ለማድረግ የሚያስፈልገው ይህ ብቻ ነበር። ይህን ተመልከቱ። እጅግ በጣም አስቂኝ የሆነ ነው። አሊ ዳዋ፣ ይህ ምን አይነት ቅርጽ ነው? አራት ማዕዘን ነው። ይህ አራት ማዕዘን ነው። አዎ፣ እሺ። በአራት ማዕዘን ውስጥ ያለው ይህ ምን አይነት ቅርጽ ነው? ሶስት ማዕዘን You just told me that a triangle cannot be in a square. But you just said that this is a square that has a triangle in it. ቆይ ቆይ ሶስት ማዕዘን በአራት ማዕዘን ውስጥ ሊሆን እንደማይችል ነግረኝ ነበር፣ ግን አሁን ይህ በውስጡ ሶስት ማዕዘን ያለው አራት ማዕዘን ነው ብለኛል። I'm a little confused. ቆይ ቆይ ቆይ ቆይ ትንሽ ግራ ተጋብቻለሁ። ስለዚህ ቆይ እኔ ማወቅ ብቻ ነው ምፈልገው ይህ አራት ማዕዘን ከሆነና በአራት ማዕዘን ውስጥ ያለው ደግሞ ሶስት ማዕዘን ከሆነ ይህ ተቃርኖ ወይም ግጭት ነው። Welcome to Dawa, ladies and gentlemen. እንኳን ወደ ዳዋ መጡ ክቡራትና ክቡራን። አሊ ዳዋ በጥሬው ለጋድ ሎጂክ የቅርጻ ቅርጽ ስብስብ የሆነውን እንደ አራት ማዕዘን ያለና በውስጡም ሶስት ማዕዘን ያለበትን አመጣለት ከዛም ሶስት ማዕዘን በአራት ማዕዘን ውስጥ ሊገባ አይችልም በማለት ተከራክረው ምንም እንኳን በአራት ማዕዘን ውስጥ ያለን ሶስት ማዕዘን ገዝቶ አሽጎ በስጦታ መልክ ቢያመጣለትም። እና አሁንም ክርክሩ ምን ያህል የጅል ክርክር እንደሆነ አልገባውም። ተቃርኖ ወይም ግጭት ምን እንደሆነ አልገባውም የሚጠቀምበ የሚያስተምራቸውን መሰረታዊ የፍልስፍና ቃላት አይረዳም። ሙግቱ ሙሉ በሙሉ ከተደመሰሰ በኋላም እንኳን ይህን ለማመን የሚያስችል እውቀት የሌላቸውን ሞኝ የሆኑ ግለሰቦችን መፈለጉን ቀጥሏል። ይህ ዳዋ ነው። በዚህም አነር ን ኔስ ራስ ር ሙስሊም ሪንስ ለሙስሊም ወዳጆቻችሁ የክርስቶስን ሁለት ባህሪያት የምታብራሩበት ሌላ መንገድ ማየት ከፈለጋችሁ ቪዲዮን ማየታችሁን እርግጠኛ ሁኑ። ኢየሱስ አምላክ ከሆነ እንዴት ሊሞት ይችላል በሚል ርዕስ የተሠራ ነው። ይህን ጉዳይ በጣም ቀላል አድርጌዋለሁ። አሊ ዳዋ እንኳን ሊረዳው ይችላል።